ሀይ፣ እንዴት ናችሁ? ፋርማሲስት ንግስት ነኝ። በክረምቱ ምክንያት ልጄን ፀሐይ ማሞቅ አልቻልኩም ብለሽ ለተቸገርሽና ይህ ቪዲዮ ላቺ ነው። እንደሚታወቀው ሕፃናት ከሁለት ሳምንታቸው ጀምሮ ቆሞ በእግራቸው መሄድ እስከሚችሉበት ሰዓት የፀሐይ ብርሃን ማግኘት ይኖርባቸዋል። ለመሆኑ የዚህ የፀሐይ ብርሃን ጥቅም ምንድን ነው? አልትራቫዮሌት የተሰኘው የፀሐይ ብርሃን የሰውነት ቆዳችንን በሚያገኝበት ጊዜ ከቆዳችን ስር የሚገኘውን ሰበን በሃይድሮክሎስሮ ወደ ፕሪ ቫይታሚን ዲስትሪ ይቀይረዋል። ይህ ፕሪ ቫይታሚን ዲስትሪ በኩላሊት እና በጉበት ውስጥ ወደ አክቲቭ ቫይታሚን ዲስትሪ ይቀይራል። የቫይታሚን ዲ ጥቅም ምንድ ነው? አንደኛ፣ ሰውነት በሽታ የመከላከል አቅምን ይጨምረልናል። ሁለተኛ፣ የአጥንት የጥርስ እንደዚሁም ደግሞ የጡንቻዎችን እርገት ጥንካሬ ይጨምርልናል። ሶስተኛ የተለያዩ በሰውነታችን ውስጥ የሚገኙ ሆርሞን የመመረት ሂደትን ከፍ ያደርግልናል ማለት ነው። ሕፃናት ላይ ቫይታሚን ዲ ስሪ እጥረት በሚኖርበት ጊዜ የሚታዩ ምልክቶች ምንድን ናቸው? አንደኛ ሕፃናቶች የበሽታ የመከላከል አቅምን ይቀንሳል። ስለዚህ ከዚህ ጋር የተያይዙ ለተለያዩ ኢንፌክሽኖች እንደዚሁም ደግሞ በሽታ ተጋላጭ ይሆናሉ። ሁለተኛ የሕፃናት ጥርስ ቶሎ አለመብቀል እንደዚሁም ጥንካሬ ማነስ ያመጣል የአጥንት መጣመምን ወይም ደግሞ ሪኬትስ የምንለውን እያመጣል። ሌላው ህፃናት ቶሎ ዳዴ ማለት እንዳይችሉ፣ መቀመጥ፣ መቆም እንደዚሁም ደግሞ መሄድ እንዳይችሉ ያደረጋቸዋል ማለት ነው። ስለዚህ ጨቅላው ህፃናት ከተወለዱ ከሁለት ሳምንት ጀምሮ በቂ የሆነ የፀሐይ ብርሃን ጠዋት ከሁለት ሰዓት እስከ አራት ሰዓት ባለ ሰዓት ውስጥ ከአስራ አምስት እስከ ሀያ ደቂቃ ፀሐይ ማግኘት ይኖርባቸዋል ማለት ነው። እና ክረምት ሲደርስ ምን ማድረግ አለብን የሚለውን ነገር እኔ የመጀመሪያው አማራጭ ጠዋት ላይ ፀሐይ ማይኖር ከሆነ ከሰዓት ከአስር ሰዓት እስከ ቅዱሳን ባለው ሰዓት ፀሐይ ማሞቅ ይቻላል። ሁለተኛው ቫይታሚን ዲ ድሮፕ አሉ እነሱን መስጠት እንቻላል ማለት ነው። ሶ ቫይታሚን ዲ ድሮፕ ለማን ነው መስጠት ያለበት? የመጀመሪያው የእናት ጡት ወተትን ብቻው የሚወስዱ ህፃናቶች፣ ሁለተኛ በከፊል የእናት ጡት ወተትን የእናት ጡት ወተት እና ፎርሙላ ወተት የሚወስዱ ህጻናት መውሰድ ይችላሉ ማለት ነው። ፎርሙላ ወተት ላይ ያሉ ህጻናቶች አንድ ሊትርና ከዛ በላይ የሚወስዱ ከሆነ በውስጣቸው በቫይታሚን ዲ ፎርቲፋይ ስለተደረገ አራመቶ ኢንተርናሽናል ዩኒት በውስጡ አለው። ስለዚህ አንድ ሊትርና ከዛ በላይ ፎርሙላ ሚልክ የሚወስዱ ህጻናቶች ተጨማሪ ቫይታሚን ዲ ድሮፕ አያስፈልጋቸውም። ስለዚህ ምን ያህል ቫይታሚን ዲ ድሮፕ እንስጥ? እስከ አንድ ዓመት ላሉ ህጻናቶች አራመቱ ኢንተርናሽናል ዩኒት በቂ ነው። ከአንድ ዓመት በላይ ደግሞ ላሉ ስድስት መቶ ኢንተርናሽናል ዩኒት መስጠት እንችላለን ማለት ነው። እንደየ ቫይታሚን ዲ ድሮፕ ፕሪፓሬሽን አይነት በውስጣቸው የሚይዙት መጠን ይለያያል። ለምሳሌ እዚህ ጋር ማሳያችሁ በውስጡ ስምንት መቶ ኢንተርናሽናል ዩኒት ፐር ኤሚል ላለው ሰው ለዚህ እስከ አንድ ዓመት ላለ ሕፃን ዜሮ ነጥብ አምስት ነው የምንሰጠው፣ አራት መቶ ኢንተርናሽናል ዩኒት እንዲሆን ማለት ነው። እዚ ጋር ደግሞ ማሳያችሁ ፐር ኤሚል አራት መቶ ኢንተርናሽናል ዩኒት ነው ሰው አንድ ኤሚል መስጠት እንችላለን። በቀን አንድ ጊዜ ብቻ ነው የሚሰጠው ማለት ነው። ሌላው ደግሞ ፐር ድሮፕ ሶ አንዳንዶች ምን ያሉ ለምሳሌ አራት መቶ ኢንተርናሽናል ዩኒት ፐር ድሮፕ አንድ ድሮፕ ማድረግ እንችላለን ማለት ነው። እነዚህም ቫይታሚን ዲ ድሮፕ ፋርማሲዎች መጥተው ማግኘት ይችላሉ። ተጨማሪ ጥያቄ ካሉት ኮመንሴክሽን ላይ ጻፍልን። ቻው።